የምንሰጥሽን ፈሳሽ እዛ ላይ ትጨምሪበታለሽ ማለት ነው። ምን እኔ አልፈልግም። እፍራታ እሱን ምንም አይጎዳውም፣ ለአርባ ደቂቃ ብቻ እንቅልፍ የሚያስተኛው ነገር። ለዚህ ቃል እገባልሻል እረ ይሄ ነገር ያስፈራል? እኔ ችግር ውስጥ መግባት አልፈልግም። ብሩን እንደሆነ አንቺ በጠየቅሽው መጠን ከፍልሻለ። እሺ

መድብል ዝናን ለማገት አንድ ነገር ማድረግ እንዳለባቸው ከሞገሴ ጋራ በተመካከሩት መሰረት ኤፍራታን መጠቀም እንዳለባቸውም ውሳኔ ላይ ይደርሳሉ። ሆኖም ከብሩኬ ቤት ሄደሽ የመሀሌትን መታገት ማየት አለብሽ በማለት ዝና አስገድዷት ስለነበረ ወደ ነሱ ቤት እያመራች ባለችበት ሰዓት ቤል ከኋላ ከኋላ እየተከታተላት ነበርና ኤፍራታ በማለትም ይጠራታል። ሆኖም ዝናን መያዝ እንደፈለጉና ይህንን ለማድረግ ደግሞ ኤፍራታ ወደ ሬስቶራንት ዝናን በመቅጠር ከዛም ማህሌት ትመጣለች የሚል መላምት እንድትሰጠውና ከሚቀርበው ምግብ ላይ የእንቅልፍ መድኃኒት እንዲጨመርበት፣ ይህንን አድርጌ እኛ የምንሰጥሽን ውሃ በላዩ ላይ ፍሰስ አድርግበት፣ ከሚጠጣው ሻይ ሊሆን ይችላል ወይም ከምግቡ ብቻ በፈለግሽው መጠን ቀላቂው፣ በማለትም ነግረዋታል። ኤፍራታ የመድብር ሀሳብ ምንም እንኳን ባያስማማትም በስተ መጨረሻ ግን በገንዘብና ወደፊትም ምናልባት ፍቅረኛው ልትሆን እንደምትችልም አባብሏት፣ በሀሳቡም ተስማምታለች። ታዲያ በተስማሙት መሰረትም ከዝና ጋራ ተገናኝተው ይህንን መድኃኒት እንዲወስድም አስደርገዋለች። ሰላም፣ ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ እዛ እያልኩ ምሳሌ ድራማ ክፍል ሰማኒያ አንድ ምን አዲስ ነገር አለ? እንግዲህ ከመጀመሪያ እንደሰማችሁት ኤፍራታ በጉዞ ላይ ሳለች ሞገሴና መድብል ከኋላ ከኋላ እየተከተሏት ነበረ። ነገሮችን እንዳይበላሹባቸው ቀስ አድርገው እርሷን በስልት መጠቀም እንዳለባቸውም ከሞገሴ ጋር ምክክራቸውን ጨርሰዋል። ሆኖም አሁን ላይ ሞገሴ ሲከታተላት፣ ቆይ እስኪ ተረጋጋ፣ እኔ ቀስ ብዬ እሷን አሳምናት አለው በማለት ነበረ የነገረው። መድብልም ከጀርባ እየተከታተላት ነበር። ና ኤፍራታ በማለት ሲጠራት፣ እየተከታተልከኝ ነበር እንዴ በማለትም መድብልን ብልም ድንገት እንደተመለከታት እንጂ እሷን እየተከታተላት እንዳልነበረም ይገልጽላታል። ሆኖም የማህሌትን ነገር ምን አዲስ ነገር አለ በማለት እየጠየቃት ነበረ። ማህሌት አሁንም እንደጠፋች ናት በጭራሽ ልናገኛት አልቻልንም እያለችም ነገረችው። እኔ መድብል አንድ ነገር እንድታደርግ ሊፈልግ ነበረ። የማህሌትን መጥፋት እጁ ሊኖርበት ስለሚችልም እርሱን ይዘን እናስጨንቀው። ይህንን ለማድረግ ደግሞ አንቺ ታስፈልግናለሽ። የሆነ ሬስቶራንት እንሄድና በሚጠጣው ነገር ሻይም ሆነ ለስላሳ ነገር ጨምረሽ እንድሰጭ እንፈልጋለን በማለትም ለኤፍራታ ይነግራታል። ኤፍራታ በፍጹም ይህንን ነገር ማድረግ አልችልም አለችው። ይኸውልሽ ኤፍራታ፣ ዞሮ ዞሮ መሀሌትን መፈለግ ነው አይደለ ስራችን። መጥፎ ነገር እንዳልሆነ ቃል እገባልሻለሁኝ። እሱን እንያዝና መሀሌትን ለማግኘት ወሳኝ ነገሮችን ማግኘት እንችላለን በማለትም ነግሯታል። ታዲያ በስተ መጨረሻም ተጨማሪ ገንዘብ እንደሚሰጣትና ወደፊት ምናልባት እርሷ ጋር ተጋብተው ልጅ መውለድ ያስችላቸው ዘንድ ምን ደግሞ ከወዲሁ ሷ ታዛዥ እንድትወንለትም እያሳመናት መጥቷል። ሆኖም ኤፍራታ አውቀህ እያሾፍክብኝ እንዳይሆን እንጃለች። እስከ መጨረሻም ኤፍራታን በዚህ ሁኔታ ያሳመናታል። ሆኖም ወደ ሞገሴ ሲመለስ እንደተሳካለትና ኤፍራታን ማሳመን እንደቻለም ይገልጽለታል። ሞገሴም በጣም ነበር ያደነቀው። በሌላ በኩል ማህሌት በዛው በታሰረችበት ከአጠገቧ ቅድስት ተቀምጣ አንዳንድ ነገሮች እየለፈለፈች ነው። ምን ልታደርጊ ካጠገብ የተቀመጥ ሻለቻት። አይ ዝም ብዬ ብቻሽን ከምትቀመጭ አንዳንድ ነገር በአዋራሽ ደስ ይለኛል። አንቺ ግን እጆችሽ እና እግሮችሽ እንኳን ታስረው የምትታረሚ ሰው አይደለሽም እያለችም ቅድስት እየመለሰችላት ነበረ ምን አይነት ድፍረት ነው እንዲህ ልትናገርኝ የቻልሽው? እያለችም ቅድስትን ያመነጫጭቅቻት ነበረ። ቅድስትም እንደውም አስሬንሽ በአንድ ወቅት የዛሬ ነው ያደርገውና ከዚህ በፊት ብዙ ነገር አድርገሽ ነበረ። ታዲያ የዛው ውለታ ስለ ከበደኝ ዛሬ ላይ ትዬ ብዬ ለመጣራትም ተገድጃለሁ እያለችም ገለጸችላት። ክሽን ስርክሽን ስጭኝና ለአንድ ሰው ልደውል አለቻት። ለማን የምደዊ? ስልኬና ሰጥሽን በማለት ቅድስት ፈርጠምትልባታለች። መድበል ደውላ መማፀን እንደምትፈልግም ትገልጽላታለች። ቅድስትም እንግዳውስ እንየሰማዎች ድምፁን ላወዳ ርጌ ታዋሪው አለሻ አለቻት። ሆኖም አማራጭ የላትምና ደውላ እንድታወራ እየጠየቅቻት ነበረ። እንግዲህ እነርሱ ስለ ዝና ጉዳይ እየተመካከሩ ስለነበር ገና ለገና ቅዱስ ስልክ ስትደውልበት ወደውኑ በሰላም ነው በማለትም ጠይቋታል። ሆኖም ማህሌት ልታገኘው እንደምትፈልግና እንዲያዋራትም ጠይቀው ነበረ ብልም አሁን አስቸኳይ ሁኔታ ላይ ስለሆንኩኝ በፍጹም ይህንን ማድረግ አልችልም በማለት ጆሮዋ ላይ ጥርቅም አድርጎታል። መሀሌት የኔ መድብል እያለች እየጮኸች ነበረ። ታሰረችበት እንዲፈታት በመፈለግም ጭምር ነበር። ሉላ ለሞገሴ ስልክ በመደወል ባክን ያንን ከይሲ ተጠንቀቀው ካገኘ አይምራችሁም ከመድብልም እንዳትለይ እያለችም እያስጠነቀቀች ነው። ሆኖም እስከ መጨረሻ ስልኩን ሲዘጉት እወድሻለሁ እወድሃለሁ በሚል አማርኛ እርስ በርሳቸው ፍቅራቸውን ተገላልጸው ነበረ። በጣም መቼ ነው ከሞገሴ ጋር የምትጋቡት? የሰርጋችሁ ቀን መች ሊሆን ይችላል እያለች ሉላን እየጠየቀቻት ነበረ። ሉላም አይ የሰርጋችን ቀን እንኳን የሚሆንበት ገና ነው። ምክንያቱም የዛ ሰው ወረቀት እስካሁን ድረስ አልተቀደደም በእርሱ ሰማንያ ላይ ደግሞ እኔ ማግባት አልችልም እያለችም እየነገረቻት ነው። ሆኖም እንግዲህ ዳጣ በፊትም ከሰርጋችን ሚዜ ሆነሽ እንድትመጭ የግድ ቀሚስ መልበስ አለብሽ እንዳለቻትና ና አሁን ላይ አልፎ አልፎ ዳጣ ያለው አበሷን ስታይል በመቀየር ቀሚሶች እንደምትለብስም ገልጻላታለች። ወዳይ የሰርጋቸው ስነ ስርዓት ሲደርስም የመጀመሪያ ሚዜ እንደምትሆንም ገልጻላታለች። ሉላም ከአንቺ የቀረበ ማናለኝና አሁን የመጀመሪያ ሚዜ አንችነሽ በማለትም በሀሳቧ ተስማምታለች። ኤፍራታ ከነ መድብል ጋር የተስማማችበት ነገር እጅግ በጣም ፈራተባ እያደረጋት ነው። ምክንያቱም ቀድሞ ዝና ከጠረጠረባት ለርሷም አደጋ ነውና፣ ሆኖም ይህ ነገር እያስፈራኝ ነው ያለች ነው። መፍራት የለብሽም በፍጹም ወደኋላ እንዳትሸሽ በማለት መድብል እያበረታታት ነው። ሆኖም ከዝና ጋራ ስልክ በመደዋወል ወደዛ ሬስቶራንት መገናኘት እንዳለባቸውም ነግረዋለች። ዝናን በቀጠሯቸው መሰረት ወደ ሬስቶራንት እየመጣ ነው። ኤፍራታም አሁን ዝና እየመጣ እንደሆነ ለመድበል ስልክ በመደወልም ነግረዋለች። እኔ መድበል አደራሽን፣ እንዳትፈሪ፣ ያዘዝንሽን እንደ ታዘዝሽ አድርጊ በማለትም የእንቅልፍ መድኃኒት በመጀመሪያ ዝና ይወስዶና ከዛ በኋላ አንቺ ትወስቻለሽ። መጀመሪያ ግን እርሱ ነው መውሰድ ያለበት በማለትም መድበል ትዕዛዝ አስተላልፏል። ሞገሴ ግን ይህ ነገር እጅግ በጣም አደገኛ ነው። ምናልባትም ዝና እንዳይጠረጥረብን የሆነ ባዶ ቤት መሆን አለበት፣ ሰው የማይደርስበት እያለም እየተናገረ ነው። እባክን እሱን ሳይሆን በዙሪያው የከበቡ ሰዎችን ነው መፍራት ያለብንን፣ ስለዚህ ምንም ነገር ወደኋላ ትሽሽ፣ ከእንግዲህ በኋላ እስከ ጥገ ድረስ መጋፈጥ ይኖርብናል በማለት ለሞገስ ይነግሮታል። በስከ መጨረሻም ኤፍራታ በቀጠሮዋ መሰረት ወደዛ ሬስቶራንት ተከስታም ዝናን እየተጠባበቀች ነው። ወዲያውኑ ከሬስቶራንት እንደገባችም ስልክ ደወለችለት። አደራ በማለት አሁንም እያስጠነቅቃት ገብቷል። ናም ወደሆኑ እይ ከነፈ እዛ ሬስቶራንት ይገናኛል። የእናንተን ከርስ መሙላት በጣም ሰልችቶኛል። አንችም እንደ ነሽ እንዴ? ደግሞስ የዚህ ቤት ምግብ ምን አይነት ነው? እያሉ ያመነጫጭቃት ገብቷል። ቤቱ በጣም ስፔሻል ምግቦች ይሰራሉ በማለት ተናግራለች። ይህን ሬስቶራንት ታውቂዋለሽ እንዴ? ይላታል። ብቻ የዝና ጥያቄዎች ከጥርጣሬ የመነጨም ስለነበረ ኤፍራታን በጣም እያስጨንቃት ነው። እዚህ በፊት ከማሌት ጋር ይመጡ እንደነበረም ነግረዋለች። ለካም ከኔ እየተቀበለች እናንተ እዚህ ሬስቶራንት መዋል ማደር ጀምራቸዋል በማለት ሲናደድ ነበር። ሆኖም እርሷ በድንጋጤ እየተርበተበተች፣ እንግዲህ ምን አይነት ምግብ ይምጣልሽ እያለም ሲጠይቃት እሷ ምንም አይነት ምላሽ አልነበራትም። ለአንተ ስፔሻል የምትለውን ምግብ ማዘዝ ትችላለህ፣ እኔ እንኳን ሽሮም ብበላ ግድ አይሰጠኝም አለችው። ደግሞም ከነብሩክ ቤት ሄደች ነበረ እያለም ጠይቋት ነበር። እርሷም ወደዛ ቤት እንዳልሄደችም ነገረችው። እንዴት ትዕዛዜን በተግባር አላዋርሽም በሚልም በጣም እየጮኸባት ነበረ ችና የእህትሽ ነገር በጣም ሰልችቶኛል እያለ እንደተለመደው በስድብ እያጠረግዳትና ኤፍራታም ሰውነቷ በፍርሃት እየራደ የቤቱ ስፔሻል የተባለው ምግብን በመጨረሻም ቀርቧል። ታዲያ የቀረበውን ምግብ ዝና ሲመገብ እርሷ ግን ፈራ ጠባ እያለች ለመመገብ ፈቃደኛ አልነበረችም። እንደዛ እንዲቀርብ አዘሽ ስታበቂ አሁን ምን ትሽኮረምም ያለች ትበይ እንደው እያለም ጮህባታል እርሷም እሺ እያለች ዳርዳር እያለችም እየተሽኮረመመች ሳለ እርሱም የቀረበለት ምግብ ጋራ እየተጣደፈ ነው። ኤፍራታም ዝና የምትፈልገው ደረጃ ስለደረሰላት ይኔ ስልኳን በማውጣትን በጠረጴዛ ስር ተደብቃ ለመድፍል እየጻፈችለት ነበረ። የቀረበውን ምግብ መመገቡ እንዲሁም ደግሞ ከመጠጡ ጋር የተጨመረው እንቅልፍ እንቅልፍ የሚያሰኘውን መድኃኒት ስለጠጣላት አሁን ውጤታማም የሆነች ትመስላለች። እርግጥ ዝና ደንዝዞ መሬት ላይ ተዘርሮ ሲወድቅ ወይም ደግሞ እነርሱ መጥተው ሲያፍኑት ባንመለከትም፣ ኤፍራታ ግን የተባለችውን በሙሉ ተግባራዊ አድርጋለች። እስከ መጨረሻ መድብልና ሞግሴ ሰዓት መግደል የለብንም አሁኑን እንፍጠደኝ እየተባባሉም ወደዛ ወደ ተቀጣጠሩት ሬስቶራንት ጉዟቸውን አድርገዋል። በምን ሁኔታ ያገኙት ይሆን? ዝና እንደተባለው እንቅልፍ ለሽ ብሎ ተኝቶ ይሆን? እስ የወሰደው መድኃኒት ምንም ሳይሰራ ይቀር ይሆን? አብረን በሚቀጥለው ክፍል የምንከታተለው ይሆናል። ማንኛውም ግን የኔ ግምቴ ስና እንደ ተባለው በዛ መድኃኒት ደንዝዞ ያለበትን ሁኔታ የሚስትበትና ከዛም በነ መድብር ቁጥጥር ስር ውሎ የብሩኬን ሁኔታ እንዲናዘዝ ያስገድዱታል ብዬ ተስፋ አደርጋለሁ። በሚቀጥለው ክፍል እስከምንገናኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።